የፖርኖግራፊው ዓለም አስከፊ ገጽታዎች። ሰላም ውድ ቻናላችን ተከታታዮች፣ በዛሬው ቪዲዮ እንዴት ከፖርኖግራፊ ሱስ ማገገም እንደሚቻል እናወራለን። ከዚህ በቀደመው ቪዲዮችን ስለ ፖርኖግራፊ ምንነትና አስከፊው ገጽታ ማውሰታችን ይታወቃል። ቪዲዮውን ካላዩት ገብተው እንዲያዩት እንመክራለን። ታዲያ በዛሬው ቪዲዮ ውስጥ የፖርኖግራፊ ምንነት፣ እንዴት ማገገም እንደሚቻል በጥልቀት እናያለን። እንደ አልኮል፣ ሲጋራ ወይም ሌላ አደንዛዥ እጽፍ ሁሉ ፖርኖግራፊም ሱስ ሊያስይዝ ይችላል። ሱስ ማለት በግርድፍ ትርጉሙ ስር የሰደደ በንጽጽር ረጅም ጊዜ የሚቆይ ሁኔታ ሲሆን አንድን ገለልተኛ ነገር ወይም እጽ እጅግ በመፈለግና በመውሰድ ወይም አንድን ተግባር ማከናወንን የሚያካትት እንዲሁም የጥገኝነት ባህሪን የሚያላብስ ጎጂ መዘዞች ያሉት ተግባር ነው። በመሆኑም ልክ እንደሌሎች ሱስ ሁሉ የፖርኖግራፊ ሱስም ከዛ ምድብ ይገባል። ታዲያ ከዚህ ጋር በተያያዘ በዚህ ቪዲዮ ላይ በሶስት ቁልፍ ነጥቦች ላይ እናተኩራለን። የመጀመሪያው የፖርኖግራፊን ሱስ እንዴት ማቆም እንደሚቻል ሲሆን፣ በመቀጠልም የስሜት ቀስቃሽ ምስሎች በአእምሮ ላይ ምን ያህል መጥፎ ሊሆኑ ይችላሉ የሚለውን ይሆናል። በመጨረሻም ከፖርኖግራፊ ሱስ እንዴት ማገገም እንደሚቻል እናያለን። ማስታወሻ፣ ሱስ በእጅጉ ተጠናወታቸው ሰዎች በማገገሚያ ማዕከላት ውስጥ የ24 ሰዓት ክትትል ይደረግላቸዋል። ሕክምናና እንክብካቤ እየተደረገላቸው ምንም አይነት ወደ ሱስ መመለስ እንዳይችሉ ተደርገው ይረዳሉ። ለአንዳንዶቹ ይህ ከሱስ እንዲወጡ ሲያግዛቸው፣ ሌሎቹ ደግሞ ወደ ማገገሚያ ማዕከላት በመግባትና በመውጣት ዕድሜያቸውን ሲጨርሱ ይስተዋላሉ። ሱስም የማሸነፊያው ዋነኛ መሳሪያ የሱሰኛው ነፃ የመውጣት ፍላጎት ነው። የፖርኖግራፊ ሱስን እንዴት እናውቃለን? በመጀመሪያ ደረጃ የፖርኖግራፊ ሱስን እንዴት መለየት እንችላለን? መለከቶች ውስጥ ምንድን ናቸው? ብዙውን ጊዜ ካስተዋልን ሱሰኞች ሱሳቸውን ይክዳሉ። በሌላ በኩል ደግሞ ልማድ ቀስ በቀስ ወደ ሱስ ሊቀየር እንደሚችል ማወቅ በጣም አስፈላጊ ነው። የፖርኖግራፊ ሱሰኞች ከሌሎች ሰዎች የተለየ የወሲ ፍላጎት የላቸውም። ነገር ግን ለፖርኖግራፊ በቋሚነት መጋለጥ መመልከትና የመደሰት ስሜት ወደ ሱስ ያድጋል። ሱሰኛ መሆናችንን ወይንም ወደዛ እያመራን መሆናችንን የሚጠቁሙ አራት ዋና ዋና መንገዶች አሉ። እነሱም አንደኛ፣ የስሜት ቀስቃሽ ምስሎችን የመመልከት አባዜ ማርካቸዋል። እርቃንና ወሲባዊ ይዘት ምስልን በተደጋጋሚ ማየት ይፈልጋሉ። አዎ ከሆነ መልሶ ወደ ቀጣዩ ደረጃ ከማደጉ በፊት ማስቆም ተመራጭ ነው። ሁለተኛ፣ የስሜት ቀስቃሽ ምስሎችን ለመመልከት ብዙ ጊዜውን ይሰጣሉ። የስሜት ቀስቃሽ ምስሎችን መመልከት ከመማረክ በላይ ወደ ትርፍ ጊዜ ማሳለፊያነት ይለወጣል ከዚያም ወደ ልማድነት ይቀየርና፣ ሳናውቀው ሱስ ይሆናል። የሚቀጥለው ደረጃ ለማንኛውም አይነት ሱስ የተለመደ ነው። ይህም በስራና በቤት ውስጥ ኃላፊነቶችን ለመወጣት መቸገር ነው። በተለይም የፖርኖግራፊ ሱሰኞች የመጀመሪያውን ደረጃ ካለፉ በኋላ ማቆም በጣም ፈታኝ ሊሆንባቸው ይችላል። ይህም በራስ፣ በማህበራዊ ግንኙነቶች፣ በስራና በቤት ህይወት ውስጥ ኃላፊነትን መወጣት እንዲያስቸግራቸው ያደርጋቸዋል። ከስራ ቁርጠኝነት እስከ ቤተሰብና የጥናት ጊዜ ድረስ በጣም ወሳኝ በሆኑ ጊዜያት ውስጥ አሉታዊ ተጽዕኖን ያሳድራል። በዚህ ብቻ ያበቃም የፍቺና የመለያየት ሪፖርቶች የወሲብ ስሜት ቀስቃሽ ምስሎችን ወይንም ፖርኖግራፊን እንደ አንድ ምክንያት ይጠቅሳሉ። ጥናቶች እንደሚያሳዩት ከሆነ የወሲብ ፊልም ማየት የጀመሩ ወንዶች የመፋታት እድላቸው ከ5 ፐርሰንት ወደ 10 ፐርሰንት ሲያድግ በሴቶች ደግሞ ከ6 ፐርሰንት ወደ 18 ፐርሰንት ከፍ ብሏል። ታዋቂው ታይም መጽሔትም በ2016 ዓ.ም በዚህ ርዕስ ላይ ጥናት አስመልክቶ ያወጣው ጽሑፍ የቅርብ ጊዜ ትዝታችን ነው። ሌላኛውና አደገኛው ጠቋሚ መንገድ ደግሞ ከፍተኛ ስሜታዊ እርካታን ለመሰማት የበለጠ ከመደበኛው ያፈነገጡና ጽንፍ የረገጡ የስሜት ቀስቃሽ ምስሎችን መመልከት ነው። በዚህ ደረጃ ያለ ሰው ፈጣን እርምጃ የሚያስፈልገው ሲሆን የፖርኖግራፊ ሱስ ውስጥ መዘፈጠን የሚያሳይ ዋና መገለጫ ተግባር ነው። ወደ ቀጣዩ ክፍል ከመሄዳችን በፊት ተመልካቾቻችን ላይክ፣ ሰብስክራይብ ና ሽር እንድታደርጉ ጠይቃለን። ይህም እንደዚህ አይነት ብዙ ነጻ ይዘቶችን እንድንሰራ ና በየጊዜው አዳዲስ ነገሮችን እንድንሟሟር ያግዘናል። የወሲብ ስሜት ቀስቃሽ ምስሎች በአእምሮ ላይ ምን ያክል መጥፎ ሊሆኑ ይችላሉ? ይህንን ለመረዳት ተጠቃሚዎቹ ሊፈጥርባቸው የሚችሉትን ጉዳቶች እንመርምር። የመጀመሪያው ጉዳት በአንጎል መዋቅርና ተግባር ላይ የሚፈጠሩ ለውጦች ናቸው። ይህም ማለት ኒውሮፕላስቲሲቲ፣ ማለትም አእምሯችን እንደ ሱስ ወይንም ከሌሎች አስገዳጅ ሁኔታዎች በኋላ አወቃቀሩን ተግባራቶችን፣ ወይንም ግንኙነቶችን በማስተካከል ለውስጣዊና ውጫዊ ማነቃቂያዎች ምላሽ የሚስጠት የነርቭ ስርዓት እንቅስቃሴውን የመቀየር ችሎታ እንዲሁም ዲሴንሲታይዜሽን ማለትም ለአንድ ነገር መስጠት ያለብን ተፈጥሮ የምላሽ ማነስ ወይንም ስሜት አልባነት ተብሎ የሚገለጹ አይነት ባህሪዎችን በአእምሮ ላይ ያደርሳል። ይህም የሚሆነው የአእምሮ ልማድ ስርዓት በተለይም የዶፕሚን መለቀቅ ይህ በአእምሮ ውስጥ የደስታ ስሜትን የሚሰጠን ንጥረ ነገር ሲሆን የስሜት ቀስቃሽ ምስሎችን አስገብቶ በማስቀረት ላይ በእጅጉ ይሳተፋል። ይህንን ስሜት የሚሰጡንን ነገሮች ያለ ለከት መጠቀም ወደ እርካታ ማጣት ብሎ በጊዜ ሂደት በተደጋጋሚ ተጋላጭነት ወደ ስሜት አልባነት ወይም ዲሴንሲታይዜሽን ሊያመራ ይችላል። የሰው ተመሳሳይ የመነቃቃት ደረጃ ላይ ለመድረስም የበለጠ ጽንፍ የረገጡ ወይም እጅግ የተለያየ ይዘት ያላቸውን ምስሎች ይፈልጋል ማለት ነው። በዚህም የተነሳ ከፖርኖግራፊ የሚመጣው የማያቋርጥ ማነቃቂያ የአንጎል ጤናማ ሂደትን በማዛባት ሊለውጥ ይችላል። ይህም እድም ኒውሮፕላስቲሲቲ በማለት የገለጽነው እውነት በአእምሯችን ላይ ሊከሰት ይችላል። ይህም ለግለሰቦች በዕለት ተዕለት እንቅስቃሴዎች ወይንም በእውነተኛ የወሲብ ልምምዶች ላይ ደስታ ለማግኘት አስቸጋሪ አድርግባቸዋል። ሌላኛው ጭንቀትና ድብርት ነው። ከመጠን ያለፈ የወሲብ ቅስቃሽ ምስል መጠቀም ከጭንቀት ድብርትና ዝቅተኛ በራስ መተማመን ባሉ የአእምሮ ጤና ጉዳቶች መካከል ያለውን ትስስር የሚጠቁሙ ጥቂት የማይባሉ መረጃዎች አሉ። ይህ በሐፍረት በጥፋተኝነት ስሜት ወይም በግል ግንኙነቶች ላይ የሚያደርሱ አሉታዊ ተጽዕኖችን ሊፈጥር ይችላል። በሌላ በኩል የወሲባዊ ጤና ችግሮችን ያስከትላል። ከጊዜ ወደ ጊዜ የወሲባዊ ምስሎችን በብዛት መውሰድ ከጾታዊ ግንኙነት ጋር ተያይዞ በተለይም በወንዶች ላይ የብልት መቆም ችግር ጋር ከፍተኛ ግንኙነት አለው ይህ የሚመነጨው የአንጎል ስርዓተ መንገዶችን ከመጠን በላይ መነሳሳት ከመፈለግ የተነሳ ሲሆን ይህም የመደበኛው ግብረ ስጋ ግንኙነት ላይ ፍላጎት ወደ ማጣት ያመራል ተብሎ ይታሰባል። ሌላኛው ደግሞ ከእውነታ የራቁ የፆታዊ ምኞቶች ወይም ፋንታሲዎች ናቸው። እነዚህ ምስሎች በጥንዶች የወሲብ ህይወት ውስጥ ሁሉንም አይነት ችግሮች ያባብሳሉ። በወሲባዊ ምስሎች ተጠቃቀም ምክንያት ያልተለመዱ ድርጊቶችን መደበኛ ማድረግ በተለይም የወሲባዊ ምስሎችን ለሚጠቀሙ ሴቶች በአጋሮቻቸው ላይ ከፍተኛ ፍላጎት ማሳጣትንና የመጸየፍን ስሜት ሊፈጥር ይችላል። ለራሳቸውና ለሰውነታቸው ያላቸው እይታ ላይም አሉታዊ ተጽዕኖ ያሳድራል። በተጨማሪም የአሜሪካ የሱስ ማዕከል እንደገለጸው ከ1973 እስከ 2010 በዩናይትድ ስቴትስ ውስጥ በሴቶች ላይ የታተመው ጥናት እንደሚያሳየው ወጣት ሴቶች ከፍ ባለ የወሲብ ጉጉትና ቴስቶስትሮን መጠን ምክንያት የብልግና ምስሎችን የመመልከት ዕድላቸው ሰፊ ነው። ጥናቱ እንደሚያመለክተው የወሲባዊ ምስሎችን አዘውትረው የሚመለከቱ ወጣት ሴቶች ብዙ የዕድሜ ልክ የወሲብ አጋሮች ኖሯቸው በቡድን ለሚደረጉ ወሲባዊ ሁነቶችም አዎንታዊ አመለካከት አላቸው። ጥናቶች እንደሚያመላክቱት የወሲብ ምስሎችን ከመጠን በላይ መጠቀም በእውነተኛው ዓለም የፍቅር ወይም የትዳር አጋሮቻቸው ላይ እርካታን ማጣት፣ በአጋሮቻቸው ለመማረክ መቸገር የመሳሰሉትን የሚያስከትል ሲሆን በተለይም አእምሯቸው ገና በማደግ ላይ ባሉ በጉርምስናና በሀያዎቹ መጀመሪያ ላሉ ወጣቶች ከፍተኛ ችግር ሊፈጥር ይችላል። ይህ በፕሪፍሮንታል ኮርቴክስ ማለትም የጭንቅላታችን የፊተኛው ክፍል ለውሳኔ አሰጣጥ፣ ስሜታዊነትና ድርጊት ኃላፊነት ያለው የአእምሮ አካባቢ እንዲዳክምና ለስሜት ቁጥጥር የሚሰጠውን ምላሽ ያዳክማል። ዋና ቀስቃሾችን መለያት ወደ ፖርኖግራፊ ሱስ ሊከት የሚችል ሁኔታዎችን ለመቆጣጠር እና ለማስወገድ በጣም አስፈላጊ ነው። ወደ ወሲባዊ ምስሎች ሱስ ገፋፊ ከሆኑ ምክንያቶች ውስጥ የሚከተሉት በዋናነት ይጠቀሳሉ። የመሰልቸት ስሜት ሲሰማን፣ የብቸኝነት ስሜት፣ የውጥረት ስሜት ያልተፈቱ ችግሮችና ቁጣዎች፣ ፍርሃት፣ ጭንቀትና የብስጭት ስሜቶች፣ እንዲሁም ዝቅተኛ በራስ መተማመን ይገኙበታል። እነዚህን አነሳሽ ሁኔታዎች በማወቅ ግለሰቦች የወሲባዊ ምስሎችን ለመመልከት ሊፈትኗቸው ከሚችሉ ሁኔታዎች የመዳን ችሎታቸውን ማሻሻል ይችላሉ። በመጨረሻም የማገገሚያ ጉዟቸውን በብዙ ይረዳል። እነዚህን መሠረታዊ ችግሮች ካወቅን የችግሩን ስል መሰረት ደርሰንበታል ማለት ነው። ከዚህ በመቀጠል የፖርኖግራፊ ሱስን ለማሸነፍ የሚረዱ ቀጣይ አራት ውጤታማ ስልቶችን እናያለን። የፖርኖግራፊ ምስሎችን ማየትን ማስወገድ በጣም ውጤታማ የሆነው የዚህን ሱስ ለመዋጋት የሚረዳ መንገድ ነው። ይህም የሚከተሉትን ያጠቃልላል የወሲባዊ ሀሳቦችን የሚቀሰቅሱ ተከታታይ የቲቪ ፊልሞችን ወይም ፊልሞችን መራቅ፣ ወደ ወሲባዊ ተጋላጭነት የሚያመሩ የማህበራዊ ሚዲያ አካውንቶችን ማጥፋት አስፈላጊ ከሆነ የኢንተርኔት አገልግሎትን ለመገደብ ወደ መሠረታዊ ስልክ መቀየር። ሁለተኛ፣ የድጋፍ ስርዓትን ማቋቋም። ጠንካራ የድጋፍ ስርዓት መገንባት ለማገገም ጉልህ በሆነ መልኩ ያግዛል። ይህም የሚሆነው ትግሉን ለመጋራት ከታመኑ ጓደኞችና የቤተሰብ አካላት ጋር መሳተፍ፣ በአካልም ሆነ በመስመር ላይ የተወሰኑ የድጋፍ ቡድኖችን መቀላቀል፣ ትግላችንን ለመጋራት ከታመኑ ጓደኞችና የቤተሰብ አካላት ጋር መሳተፍ፣ በአካልም ሆነ በመስመር ላይ የተወሰኑ የድጋፍ ቡድኖችን መቀላቀል፣ ከጤና ባለሙያዎች ወይም ከሱስ ጋር የተያያዙ ቴራፒስቶችን ማማከር፣ ጤናማ የመቋቋሚያ ዘዴዎችን ማዳበር። የመጨረሻ ግቡ የወሲባዊ ምስሎችን ሙሉ በሙሉ ማስወገድ ሲሆን የሚከተሉትን ተግባራዊ እርምጃዎችን ያካትታል። ቀስ በቀስ የስክሪን ጊዜን በመቀነስና ለዚህ ሱስ ቀስቃሽ ምንጮችን ማራቅ ከሰዎች ጋር አብሮ ለመሳተፍ የሚረዱ አማራጮችን በመፈለግ መሳተፍ፣ ፖርኖን ለማየት ፍላጎት ሲመጣ የአካል ብቃት እንቅስቃሴዎችን ማድረግ። በተጨማሪም ኦንላይን ላይ ስፍር ቁጥር የሌላቸው የእርዳታ ግብዓቶችን በነፃ ሊያገኙ ይችላሉ። አራተኛ፣ ለራስ ቀና መሆንና ራስን መረዳትን መለማመድ ለራሳችን ረህራሄና ይቅርታ በማድረግ እንጂ እኔም አልረባ ነኝ እና የመሳሰሉትን መጥፎ አመለካከቶችን ማስወገድ በማገገም ሂደት ውስጥ ተነሳሽነትን ለማስቀጠል በጣም አስፈላጊ ነው። ማገርሸት ሊመጣ እንደሚችል መቀበልና እንደ አንድ የጉዞ አካል አድርጎ መመልከት፣ ለራሳችን ደግ መሆንና ማገገም ጊዜ እንደሚወስድ መረዳት፣ ለራስ እንክብካቤ ቅድሚያ መስጠት፣ አስደሳች እንቅስቃሴዎችን ማድረግና አስፈላጊ የሆነው ሲገኝ ድጋፍ መፈለግ። ሌሎች ሊረዱን የሚችሉ ዳረጉታዊ ሀሳቦች መሰረታዊ የአእምሮ ጤና ጉዳዮችን እንደ ጭንቀት እና ድብርት ላሉ ሱስን የሚያበረክቱ ማንኛውንም የአእምሮ ጤና ጉዳዮችን መፍታት ወሳኝ ነው። ማጠቃለያ፣ ከፖርኖግራፊ ሱስ ማገገም ቁርጠኝነትን፣ ትዕግስትንና ትክክለኛ ድጋፍን የሚጠይቅ ቀስ በቀስ የሚሆን ፈታኝ ሂደት ነው። በዚህ ችግር ብቻችንን እንዳልሆንን እናስታውስ በዚህ ችግር ብቻችንን እንዳልሆንን እናስታውስ፣ እና በጉዟችን ላይ ሊረዱን የሚችሉ ብዙ ምንጮችና ግለሰቦች አሉ። የመጨናነቅ ስሜት ከተሰማዎት፣ የባለሙያ እርዳታ ለማግኘት አያመንቱ። ይህንን ያሸነፉ ብዙ ሰዎች አሉ፣ እርሶም ለማሸነፍ ጥንካሬው አሉት።